2020 ማለትም ከአምስት ዓመታት በፊት ሶስት ሀገራትን ያጣመረ የጋራ ስምምነት በመካከላቸው ታሰረ። የአብርሃም ስምምነት ሲሉ የጠሩት እነሱ በቀዳሚነት ሶስት ሀገራት ኩርፊያቸውን አቁመው እንዲተባበሩ ዓላማውን አድርጓል። አሜሪካ፣ የተባበሩት አረብ ኤምሬትና እስራኤል የዚህ ስምምነት ቀዳሚ ፈራሚዎች ሲሆኑ ዘግይቶ ባህሬንና አፍሪካዊቱ ሀገር ሞሮኮ ተቀላቅለዋቸዋል። የውሉ ማጠንጠኛ ደግሞ መካከለኛው ምስራቅ ቀጣናን ወደ ሰላሙ መመለስ የሚለው ተቀምጧል። ሀገራቱ በአንድም በሌላ የዚህ ስምምነት አካል ሲሆኑ አንዱ የአንዱን ደህንነት ይጠብቃል ቃላቸው መሰረትም ውላቸውን ያፈረሰ ከባድ ማዕቀብ ይጠብቀዋል። በዚህ ውስጥ ዋሽንግተን የአስማሚነት ሚናን ተወጥታለች ቢባል አይገርምም። ሁሉም እውነቶች ታዲያ መስመራቸውን ይዘው የነበረው በዛሬው የሀገሪቱ ፕሬዚዳንት ዶናልድ ትራምፕ የመጀመሪያ ስልጣን ዘመን ነበር። ድጋሚ ፕሬዚዳንቱ ወደዚያ ቃጠና በማቅናት በሳውዲ ጉብኝት ሲያደርጉ ዛሬ አዲስ እንግዳን ወደዚሁ ጥምረት ለማምጣት ተስማምተዋል። ሶሪያ ከአመታት የእርስ በርስ እልቂት በኋላ ፀሐይ እየወጣላት ትገኛለችና በአዲሱ ስምምነት ውስጥ ታቃፊ እንድትሆንም ነው ትራምፕ ሀሳብ ያቀረቡት። እሳቸው በሳውዲ የነበራቸው ያላቸው ቆይታ ውጤታማነቱ አያጠያይቅም። በተለይ ሀገራቸው በሚገባ ተጠቃሚ ልትሆንባቸው የምትችላቸውን ስምምነቶች በቆይታቸው አድርገው ተመልሰዋል። ከ600 ቢሊዮን ዶላሩ የመዋለኗ የፈሰስ እስከ 142 ቢሊዮን ዶላር ወታደራዊ ቁሳቁስ ሽያጭ ድረስ ሀገሪቱ በዚያ ቀጣና አላማዋን አሳክታለች ማለት ይቻላል። ነገሩ ግን ዞሮ የትራምፕ የዛ አካባቢ የቆየ ፍላጎትን ያመላክታል። እሳቸው በንግዱ ዓለም ስማቸውን የተከሉ መሆናቸውና በሳውዲና አካባቢው ያላቸው የኢንቨስትመንት እንቅስቃሴ አካባቢውን በደንብ እንዲያውቁት አድርጓቸዋል ነው የሚባለው አምነው የዚያ አካባቢ አጋርነትን አጥብቀው ለሀገራቸው የፈለጉት አካባቢው በነዳጅ ሀብቶ የበለጸገ ነው። አሜሪካ ደግሞ ይህን አጋርነት ከኦፔክ ፕላስ ጥምረት በላይ ነው የምትፈልገው። ዛሬ ደግሞ ትራምፕ ኳታር ተገኝተዋል። በዚያም እንደተለመደው ሀገራቸው ሊጠቅም የሚችል ውል ፈርመዋል። በዚያ ከኳታሩ ኢምር ሼክ ታሚም ቢን አህመድ አልታኒ ጋር ሲገናኙ የአንድ ነጥብ ሁለት ትሪሊየን ዶላር ኢኮኖሚያዊ ፋይዳ ያለው አጋርነት ውል ተፈራርመዋል። ከዚያ ውስጥ 96 ቢሊዮን ዶላሩ የኳታር አየር መንገድ ስሪታቸው ቦይንግ የሆኑ 210 አውሮፕላኖችን ለመግዛት ይውላል። ምላሹ ደግሞ አሜሪካ በአልዑዲድ ጦር ሰፈርና ሀገራዊ መከላከያ አቅም ላይ ተጨማሪ አቅም የመፍጠር ኃላፊነትም ተጥሎባታል። አጠቃላይም እስከ 38 ቢሊዮን ዶላር ፈሰስ ይደረግበታል። የመጨረሻው ማሰሪያ የሚሆነው ትራምፕ ሀገራቸው በሱሪያ ላይ ስለጣለቻቸው ማዕቀቦች አነሳስ ይሆናል። አልታሂኒ፣ የኳታሩ ኢምም በዚህ ውስጥ የአሸማጋይነት ሚናቸውን ይወጣሉ ተብሎ ነው የሚጠበቀው። ነገሮች ከዚህ በፊት ኳታር ስታደርጋቸው የነበሩ የሽምግልና ስራዎቿን እውቅና ከማሰጠቱን በላይ በቱርክና ሱሪያ መካከል እርቅ እንዲፈጠር የማድረግም አቅም አላት። እናም አሁን ትራምፕ በዚህ አካባቢ ቢያንዣብቡ እንደ አብርሃም አይነት ስምምነቶችንም ቢያስሩ ሊደንቀን አይገባም የሚሉትም ተንታኞች ለዚህ ነው። ኤፒ በሳውዲ ዘጋቢው ራይዳ በኩል ባጠናቀረው ዘገባው ትራምፕ ከሳውዲ እስከ ኳታር ዘይቶ ደግሞ የተባበሩት ኤምሬት የመገኘታቸው ጉዳይ አረቡን ዓለም አጋራቸው የማድረግ አካሄድ አንዱ ስልት ነው። በዛ ውስጥም አዲስ አቅም እየሆነች የመምጣቷ ጉዳይ አይቀሬ የሆነችው ሶሪያ መገኘቷም ተጠባቂ ነው። የትራምፕ የአልሻራ ብልህ አባባል ስሌትም ከዚህ ይቀዳል። ሰውየው በጫካ ቆይታቸው አሜሪካ የ10 ሚሊዮን ዶላር የጠቆማ እጅ መንሻ ለጥፋባቸው እንደነበ በርም ዛሬ ረስተውታል። ጊዜያዊ ፕሬዚዳንት አልሻራ ከቢል ክሊንተንና ሐፊዝ አሳድ ግንኙነት በኋላ በታሪክ ሌላኛው የአሜሪካንን ፕሬዚዳንት በአካል ያገኙ ሰው ሆነዋል። ቢሆንም ግን ለቀረበላቸው የአብርሃም አጋርነት ውል የሰጡት መልስ ከዛ በፊት ብዙ መስራት ያሉብን የቤት ስራዎች አሉ የሚለው ሆኗል። በሂደቱ በብዙ ቁርኝት ከዋሽንግተን ጋር ያላት እስራኤል ደስተኛ የሆነች አትመስልም። በርካታ የገልፍ ሀገራት ዛሬ ላይ የአልሻራን አስተዳደር ይደግፋሉ። ሀገራቱ በዚህ ውስጥ የአሜሪካንም አባሪ እንድትሆን ፍላጎታቸው ነው። ነገር ግን በትራምፕ አረብ ሀገራት ጉብኝት ቤንያሚን ኔታንያሁ ደስ ደስተኛ ይሆናሉ ተብሎ አይጠበቅምና አኩርፈዋል የሚሉ መረጃዎች መውጣት ጀምረዋል። የሐማስ ጥቃት መነሻው ሶሪያ ነች በሚለው እስራኤላውያን ማመናቸው ሲጠበቅ ነገሮች ማሰሪያ ሳያገኙ ትራምፕ እዚያ መገኘታቸው ጠቅላይ ሚኒስትሩን ሳያስከፋቸው አልቀረም። ቢሆንም ግን ትራምፕ የአብርሃም ስምምነትን ሶሪያ በእጄ ብላ የምትቀበል ከሆነ የተጣሉባት ማዕቀቦች በሙሉ ሊነሱ እንደሚችሉ ፍንጭ ሰጥተዋል። ያኔ ደግሞ ኔታንያሁና ሀገራቸው ኩርፊያቸው ይሰፋል ማለት ነው። አሁን ላይም የአሜሪካ ማዕቀብ አርቃቂዎች በጉዳዩ ዙሪያ ውይይት መጀመራቸውን ከነጩ ቤት የሚወጡ መረጃዎች መግለጽ ጀምረዋል የሀብት አስተዳደር ቢሮም ቢሆን ነገርየው ተግባራዊ መሆን በሚችልበት ዙሪያ ዛሬ ላይ ውሳኔ ያሳልፋል ተብሎ ይጠበቃል። የትራምፕ ጂኦፖለቲካዊ ሳቤና ጉዞም በዚህ የገልፍ አካባቢ መንጸባረቅ ጀምረዋል። በተለይ እነሱ እያሉት እንደሚገኙት መካከለኛው ምስራቅ በዚህኛው የትራምፕ የስልጣን ቆይታ የበዛውን ትኩረት ማግኘቱ የሚጠበቅ ነው። አሁን ከሚገኙባት ኳታር እስከ ኤሚሬቶች ድረስም የነገሮች ሂደት ትራምፕን ቢዚ ያደርጓቸዋል። ሆኖም ነገሩን ትርጉም አልባ ዴሪዝኖ ሴንስ አድርገው የሚቆጥሩ ብዙ ናቸውና ምላሾች በሂደት ይጠበቃሉ።